ተመልካቾቻችን ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ ከሰዓቱ ዜናዎች ጋር አልጋንሽ ተካነኝ። በቅድሚያ አርስተ ዜና፣ የትግራይ የአማራና አፋር ክልሎችን በባቡር መሰረተ ልማት የሚያስተሳስረው የመቀሌ ወልዲያ ሐራ ገበያ የባቡር ፕሮጀክት ግንባታ 43 በመቶ ደርሷል። በአዲስ አበባ የመንግስት ተቋማት ረቡዕና አርብ የባለ ጉዳይ ቀን ቢባልም ተገቢውን አገልግሎት እያገኙ አለመሆኑን ተገልጋዮች ገለጹ። ወደ ዜናዎቹ አልፋለሁ። የትግራይ የአማራና አፋር ክልሎችን በባቡር መሰረተ ልማት የሚያስተሳስረው የመቀሌ ወልዲያ ሐራ ገበያ የባቡር ፕሮጀክት ግንባታ 43 በመቶ ደርሷል። በፕሮጀክቱ ወሳኝ ምዕራፍ የሆነው የረጅም ዋሻ ግንባታ ስራም ከ50 በመቶ በላይ ተከናውኗል። ሪፖርተራችን ፌቨን ተሾመ ፕሮጀክቱ የደረሰበትን ደረጃ ተመልክታ ተከታዩን ዘገባ አጠናቅራለች። የአማራ ትግራይና አፋር ክልሎችን የሚያስተሳስረው የወልዲያ ሀራ ገበያ መቀሌ የባቡር ፕሮጀክት ሁለት መቶ አስራ ስድስት ኪሎ ሜትር ርዝመት ያለው ነው። ግንባታው ከተጀመረ ከአንድ ዓመት ተኩል በላይ ጊዜን ያስቆጠረው ይህ ፕሮጀክት የአፈር ቆረጣ፣ የኮንክሪት ሙሊት፣ የዋሻ ቁፋሮ ስራ፣ የድልድዮችና የውሃ ማፋሰሻዎች ግንባታ ሲከናወንበት ቆይቷል። በዚህ ፕሮጀክት ከሚገነቡ ሰባ አምስት ድልድዮች መካከል ከግማሽ በላይ የሚሆኑት ሙሉ ለሙሉ የተጠናቀቁ ሲሆን የመቶ ሰባ ዘጠኝ ውሃ ማፋሰሻዎች ግንባታም ተጠናቋል። እንዲሁም በዚህ የባቡር መስመር ለመ በግንባታ ከታቀዱ ስምንት ዋሻዎች መካከል አምስቱ በግንባታ ላይ ናቸው። በመቀሌ ወልዲ ሀራ ገበያ የባቡር ፕሮጀክት ከሚገነቡ ዋሻዎች መካከል ረጅሙና ሶስት ነጥብ ስድስት ስድስት ኪሎ ሜትር ርዝመት ያለው ይህ ዋሻ በትግራይ ክልል ማይጨልፎ አካባቢ የሚገኝ ነው። በአጠቃላይ በፕሮጀክቱ የግንባታ ሂደት ላይም ወሳኝ ምዕራፍ ነው የተባለለት እዚህ ዋሻ ቁፋሮ ስራን ታዲያ ከሀምሳ በመቶ በላይ ተጠናቋል። ይህ ዋሻ በሀገራችን ውስጥ ካሉ በመንገድም ዘርፍ ይሁን በባቡር በርዝመቱ አንደኛ የሆነ ዋሻ ማለት ነው። ትልቅ የሆነ ዋሻ ነው። የፕሮጀክቱ ክሪቲካል ፋዝ ማለት የዚህ ዋሻ በፍጥነት መሄድ የፕሮጀክቱን ስኬጁል በተያዘለት ጊዜ እንዲጠናቀቅ ያደርጋል ማለት ነው። ስለዚህ ትልቁ ምዕራፍ የሚይዘው ስራ አለው እዚህ ጋ የዚህ ዋሻ ቁፋሮ ስራም በሰባት ወር ጊዜ ውስጥ ይጠናቀቃል ተብሏል። በዚህ ዋሻ የቁፋሮ ስራ ከጀመርን 16 ወራቶች አልፈዋል። እስካሁን ድረስም 2160 ሜትር ያህል ቁፋሮ አካሂደናል። በሚቀጥሉት ሰባት ወራትም ሙሉ ለሙሉ የዋሻውን ቁፋሮ ስራ እናጠናቅቃለን። ሲሲሲሲሲ በተባለ የቻይና ኩባንያ እየተገነባ ያለው የመቀሌ ወልደ ሀራ ገበያ የባቡር ፕሮጀክትን ለማጠናቀቅ የአርባ ሁለት ወራት የጊዜ ገደብ የተያዘ ሲሆን አሁን ላይ ግንባታው አርባ ሶስት በመቶ ደርሷል። በቀጣይ ሀዲድ የማንጠፍና የቀሪዎቹን ሶስት ዋሻዎች ቁፋሮ ስራ ለማስጀመርም ዝግጅት እየተደረገ ነው። በዚህ የወር መጨረሻ አርባ ሶስት ፐርሰንት ደርሰዋል። እና ፕሮግረሱ በያዝነው እቅድ እንደሚፈጸም ተስፋለን። በዛም በእቅዳችን መሰረት እየተጓዝ ያለ የሀዲድ የማንጠፍ ስራው እንግዲህ በቅርቡ በዚህ ሶስት ሁለት ወራት እሱ እንጀምራለን ብለን እናስባለን። በሀገሪቱ በአሁኑ ወቅት አገልግሎት እየሰጡ የሚገኙ የባቡር መስመሮችን ጨምሮ በሁለተኛው የእድገትና ትራንስፎርሜሽን እቅድ ማጠናቀቂያ የአምስት ሺ ኪሎ ሜትር የባቡር መስመር ዝርጋታ ይከናወናል ተብሎ ይጠበቃል። ለኢቢሲ ዘገባ ፌቨን ተሾመ ከመቀለ በጉራጌ ዞን እየተሰበሰበ ያለው የመኸር የግብርና ምርት ያለፉትን በድርቅ የተጎዱ ወቅቶች እያካካሳቸው ነው። በዞኑ ከ3 ሚሊዮን ኩንታል በላይ የተተመነ የመኸር ምርትም ተሰብስቧል። ከ43000 በላይ ሄክታር መሬትም በመስኖ ተሸፍኗል። ታምራዬ ወንድማገኝ። አቶ ጥላሁን አለሙ በጉራጌ ዞን የሶዶቡ የአርሶ አደር ናቸው። ላለፉት ወራት የለፉለትን አዝመራ ሰብስበው አግኝተናቸዋል። አቶ ጥላሁን አየሩ የተስማማ በመሆኑ ዘንድሮ የተሻለ ምርት ማግኘታቸውን ነግረውናል። በጣም በግብርና የቆየን ስለሆነ በእጃችን በትከሻችን የምንመጥነው መጠን ስላለ ስናየው ማለት ነው። በቃ ይህን ማግኘት ተስፋ ይኖረናል። ሀሳቡም ምንም አይቀጭጭብንም፣ ትክክለኛ ያራምደናል። ከአየሩ ባሻገር ግን ከግብርና ባለሙያዎች ያተረፉት ሳይንሳዊ ግንዛቤ ከልምዳቸው ጋር መደመሩ ውጤታማነታቸውን እንዳሳደገው ይናገራሉ። የመሬቱ የአስተዳደግ የቡቃያን የመያዝ የማሳምር አቅጣጫውን እናውቀዋል። መዳብራም ስንሰጥ እንደዛው አሁን በዚህ ከመሬት ላይ እኩል መዳብራ አንሰጥም። በዚህ ዙሪያ ያው መቼም ከልማት ሰራተኞች አብረን የመቆየት ትንሽ ጊዜ ስለነበረን በዚህ በዚህ እንጠቀማለን። በወረዳው በአጭር ርቀት ላይ ያሉ ሌሎች ወጣቶች ደግሞ እንደ አቶ ጥላሁን የምህር አዝመራቸውን አንስተው ወደ መስኖ ስራ ተሻግረዋል። እስከ አስረኛ ክፍል የተማረው ተሻለ ብርሃኑም በጠባብ መሬት ላይ በመስኖ ብዙ ምርት የማግኘትን መንገድ ከሚያግዙት ባለሙያዎች ለመጋራት መማሩ ጠቅሞታል። መስኖውም በጊዜ ሂደት መሻሻሉን ነግሮናል። የዚህ ቦታ ውሃ ልኩን በጠበቀ እንትን ነው፣ ውሀው መቆም አለበት። ውሀ ካልቆ ማለት ውጤታማ አያደርግም። የሽንኩርት እንትን ማንኛውም ማታክል ተዋ ሊቆሙለት ይፈልጋል ውሃ እንዲቆምለት ለማድረግ ውሃ ልኩን ጠብቆ የሚሰራው ነው። በዚህ መንገድ ተሻለ በሩብ ሄክታር መሬት ላይ ሰባ አምስት ኩንታል ሽንኩርት ታገኛለሁ ይላል። የእርሱም ሆነ ያንጋፋዎቹ አርሶ አደሮች ትጋት የዚህን አመት የስንዴና ጤፍ ምርት በወረዳው ከሰባት መቶ አራት ሺ ኩንታል በላይ ማድረሱን የእርሻና ተፈጥሮ ሀብት ጽፈት ቤቱ መዝግቧል። ይህ ያለፉትን በድርቅ የተጎዱ የእርሻ ወቅቶች ምርት በአስተማማኝነት የሚያካክስ ነውም ይላል። የታችኛው ቀጠና በስንዴ ፖቴንሻል ነው፣ ወደዚህ መሀል ላይ ስንመጣ በጤፍ ፖቴንሻል ነው፣ ወደ ላይ ስንሄድ ስንዴ ያለን። ስለዚህ ሁሉም አካባቢ ላይ ሰብሉ ጥሩ ነው የሚባልበት ደረጃ ነው። ወደ በልግም ሲመጣ በቆሎም ሚሆን ማሽላም ሚሆን የተሻለ ነገር ነው ዘንድሮ ያየነውና በሁሉም ሰብል በሚባል ደረጃ ነው የተሻለ ነገር እየመጣ ያለው። ከ11000 ሄክታር በላይ የሸፈነው መስኖ ደግሞ ከወረዳው አልፎ ለዞኑም ተስፋ ሆኗል። በስካሁኑ የመህር ውጤት በጉራጌ ዞን ከሶስት ሚሊዮን ኩንታል በላይ ምርት ተገኝቷል። ይህ ምርት ከዞኑ ከታቀደው የአንድ ሚሊዮን ኩንታል በላይ ብልጫ አለው እና አቶ ጥላሁንም በድካማቸው ውጤት ደስተኞች ናቸው። የእነዚህ አርሶ አደሮች እፎይታ ለሀገሪቱ ኢኮኖሚ ትርጉሙ ብዙ ነው። ለኢቢሲ ታምራ የወንድማገኝ ሶዶቡኢ መላው ህብረተሰብ የታድሶ እንቅስቃሴውን በማስቀጠል ለተጀመሩ ስራዎች ውጤታማነት የበኩሉ እንዲወጣ የሀረሪ ብሔራዊ ሊግ ሀብሊ ጠየቀ። የሀብሊ የከፍተኛ አመራር አካላት የጥልቅ ታድሶ ግምገማ ተጀምሯል። ከክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የተላከልን ዘገባ አባዲ ወይናይ አዘጋጅቷል። አማረ ተመስገን ያቀርበዋል የሀረሪ ብሔራዊ ሊግ ሀብሊ እያካሄደ የሚገኘው የጥልቅ ተሃድሶ ግምገማ የህብረተሰቡን የመልካም አስተዳደር ጥያቄዎችን በተሻለ አቅም ለመፍታት የሚያስችል እንደሆነ የሀብሊ ምክትል ሊቀመንበርና የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሙሄድን አህመድ ገልጸዋል። ድርጅቱ በክልሉ ያስመዘገባቸውን ዋና ዋና የልማት እንቅስቃሴዎችና የመልካም አስተዳደር ስራዎችን እንዲሁም ለድርጅቱ ፈታኝ ጉዳዮችን መነሻ በማድረግ ነው ግምገማውን እያደረገ የሚገኘው። በዚህም ምክንያት ከድርጅቱና ከክልሉ ነባራዊ ሁኔታ አንጻር ከከፍተኛ አምራር እስከ ታችኛው መዋቅር የጥልቅ ተሃድሶ ግምገማ በማድረግ ላይ መሆኑን የሀብሊ ምክትል ሊቀመንበር አቶ ሙሄድን አብራርተዋል። ከላይ ሰብሳቢነትና የመሳሰሉ ችግሮች ብሎ አሰራሮችና ሌሎች ችግሮችም በትሻችን ውስጥ በየ ደረጃ ባል መዋቅር እንዴት ይገለጻል የሚለውን ነገር በጥልቅ ያየ ሰነድ ነው። እነህን ሰነድ መሰረት በማድረግ እያንዳንዱ የድርጅት አባል በቀጣይም እስከ ታችኛው መዋቅራችን ከከፍተኛ አመራር ጀምሮ እስከ ታችኛው መዋቅር፣ በቀጣይም ይሄ ጥልቅ ተሃድሶ ትርጉም የሚኖረው መላ ህብረተሰቡን የዚህ እንቅስቃሴ አካል በማድረግ የሚካሄድ ግምገማ ነው። ድርጅቱ በታዲሶ ህብረተሰቡን ለማሳተፍ እየተንቀሳቀሰ እንደሆነ የገለጹት ምክትል ሊቀመንበሩ የድርጅቱ አመራሮችና አባላት ራሳቸውን መፈተሽ እንዳለባቸውም ተናግረዋል። ግምገማውን በቅንነት ወስዶ ራስን በትክክል ማየት ነው። እኔ የት ነው ያለሁት የሚለውን ነገር በትክክል ማየት፣ ከዚህ ጋር ተያይዞ ችግሬ ምንድን ነው ብሎ እያንዳንዱ አመራር ራሱን በትክክል አይቶ በቀጣይ ያሉትን ጉለቶች አስተካክሎ የተሻለ አቅም ይዞ መውጣት ነው። አለማው በግምገማው የተለያዩ ችግሮችን በማስወገድ የእርምት እርምጃውን አጠናክሮ ለመቀጠል ድርጅቱ አቅጣጫ አስቀምጦ እየሰራ መሆኑም ተገልጿል። በአዲስ አበባ የመንግስት ተቋማት ረቡዕ እና አርብ የባለጉዳይ ቀን ነው ቢባልም ተገቢውን አገልግሎት እያገኙ አለመሆኑን ተገልጋዮች ይገልጻሉ። የከተማዋ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ በበኩሉ ችግሩ መኖሩን ገልጾ ለማስተካከል እየሰራ መሆኑን ገልጿል። የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር ግን አገልግሎቱን በቀን ገድቦ መስጠት ተገቢ አይደለም ብሏል። ጌቱ ላቅ በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ባለ ጉዳዮች ጉዳያቸውን ለኃላፊ ማቅረብ ቢፈልጉ ረቡና አርብን መጠበቅ ግድ ይላቸዋል። ጊዜ ስብሰባ የሚባል ነገር አለ ባላወቅበት ሰዓት መተህ ስብሰባ ይገቡባል። ያ ማለት ደግሞ ለስራ በጣም ትልቅ እንቅፋት ነው። በትክክለኛ የባለ ጉዳይ ቀን ብሎ የዛን ቀን ሌላ ከዚህ ሌላ ምን ስራ የማይሰሩ ቢሆኖር ብዙ ነገር ማስተናገር ይቻላል። ይህንን መስሪያ ቤት ለአብነት አነሳን እንጂ በሌሎች የመንግስት ተቋማትም ተመሳሳይ ችግሮች እንዳሉ አስተያየታቸውን ለኢቢሲ የሰጡ ተገልጋዮች ይገልጻሉ። እንደዚህ አሁን አንተ ችግርህ መተክ ለመናገር ሁላ ቦታ የሚሰጥክም አካል የለም እኔ አንድ የሁለት ጊዜ ሄጃለሁ። በተወካይ እናገኘ አንድ ቀን የቴር ስብሰባ ስብሰባ ነው የሚባለው ያን ስብሰባ ደግሞ ወይም ደግሞ ለባለ ጉዳይ በሌላ ቀን አድርገን ይቅርታ ሁ መናገስ ይቻል ባለ ጉዳይ ተመጦ ሳሰናገን መሄድ ተገቢ ይሆናል። እዚህ ስመጣ አሁን አሁን አሁን ራሱ ዋና ስራ አስኪያጅ ስገባ ጻፊዋ ናውጣ ና ውጪ የሚባላልኩ የመጣ ጊዜ ለምን ትገባለን? እሳቸው ይህን ልሙጣና ስድስት ቁጥር ሄድና ጠይቅ ነው። ኃላፊዎች ካለባቸው የስራ ጫና አንጻር በወረዳ በሳምንት ሶስት ቀን እንዲሁም በክፍለ ከተማና ከተማ ደግሞ ሁለት ቀን ባለ ጉዳይን የሚያስተናግዱበት እንዲሆን መደረጉን የሚገልጸው የከተማዋ ፐብሊክ ሰርቪስና የሰው ሃብት ልማት ቢሮ በተባለው ቀን በአግባቡ አገልግሎት እየተሰጠ ያለመሆኑን አረጋግጧል። ህብረተሰቡ የሚያነሳውን ትክክል ነው። እያንዳንዱ አመራር በእነዚህ ቀናት ቢሮውን ክፍት አድርጎ ህብረተሰብ ተቀብሎ በትህትና ማለት አንዳንዱ ጊዜ ክፍት ማድረግ ብቻ አይደለም፣ በትህትና ተቀብሎ ማስተናገድ አለበት። እነዚህ ቀናቶች መከበር አለባቸው። ሁለተኛ የስብሰባ ስርአታችንን ማስተካከል አለብን የሚል ነው። የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር በበኩሉ ተገልጋዮችን ለማስተናገድ የተገደበ ቀን እንዲኖር መደረጉ ስህተት ነው ብለዋል። ቀን መገደብ ተገቢ አይደለም። በእርግጥ ተቋማት የተለያዩ ስራዎች አሏቸው፣ ተልእኮዎች አሏቸው አገልግሎትም መስጠት አለባቸው። ጎን ለጎን ሌሎች ስራዎችንም መስራት አለባቸው። ከዚህ አንጻር በእያንዳንዱ ቀን ለተገልጋይ የተወሰነ ጊዜ ሰጥተው ተገልጋይን ማስተናገድ ቢችሉ፣ ለተገልጋይ በእያንዳንዱ ቀን በራቸውን ክፍት ማድረግ ቢችሉ አመራሮችም ፈጻሚዎችም ያን ማድረግ ተገቢ ነው። ባለፈው አመት በሀገር አቀፍ ደረጃ በተደረገ የመልካም አስተዳደር ችግሮች ጥናት ተቋማት የአገልግሎት አሰጣጣቸው መገደባቸው አንዱ የመልካም አስተዳደር ችግር እንደነበርም ሚኒስቴሩ ገልጿል። ከጥቃቅንና አነስተኛ ማህበራት ጋር በመስራት በዩኒቨርሲቲዎች የሚታየውን ኪራይ ሰብሳቢነት መከላከልና ሰፊ የስራ እድል መፍጠር እንደሚቻል ተገለጸ። ወሎ ዩኒቨርሲቲ የተለያዩ አገልግሎቶችን ለጥቃቅንና አነስተኛ በመስጠት 285 ለሚሆኑ ዜጎች የስራ እድል መፈጠሩን አስታውቋል። እየው ሞገስ። ወጣት አንዋር አረጋ የደሴ ከተማ ነዋሪ ነው። ወጣቱ የአስረኛ ክፍል ውጤት ስላልመጣለት ህይወቱ ወደ ሌላ አቅጣጫ ተጓዘ። ከዛ በኋላ ውጤት አልመጣም ነበርና ያው በመበሳጨት ምናምን ወደ ሱስ ዓለም ተገባ። ጓደኞችን ጨምሮ ድድ ማስጫ የሚባል አካባቢ ያለ፣ እዛ ትቀመጣለህ ሰዓት እስኪደርስ ድረስ ትቀፋፍላለ። ከሰዎች የሰው ፊት አይተ ምናምን ትቅማለ ታጨሳለ። ወሎ ዩኒቨርሲቲ በተለያዩ የጥቃቅን አነስተኛ ማህበራት ለተሳተፉ 285 ለሚሆኑ ዜጎች የስራ ዕድል ፈጥሯል። ዩኒቨርሲቲው ለማህበራቱ የጥሪቃ አቅርቦት፣ የምግብ ማቀነባበርና መስተንግዶ አገልግሎቶችን ክፍት አድርጓል። ይህም ለወጣት አንዋርና ለመሰሎቹ መልካም አጋጣሚ ሆኗል። ቤተሰቦች እነዛ በጣም ያዝኑብኝ የነበሩ አሁን ተለውጭ ሲያዩ ምናምን በጣም ደስተኛ ሆኖ ወደ አሁኑ እንደተመረቀን ስራ አልፈታንም ቶሎ ብሎ በማደራጀት ጥቃቅን ወደዚህ ወደ ዩኒቨርሲቲ አምጥቶን ውጤታማ እየሆነ ነው። ይህ አይነቱ አገልግሎት ማህበራቱን ብቻ ሳይሆን ለተማሪዎችም የተሻለ አገልግሎት ማቅረባት ችሏል። አሁን የኔ ልጅ ዩኒቨርሲቲ ነው የምትማረው አስራ ሶስት አካባቢ ያሉ እኛ ማህበር ውስጥ ዩኒቨርሲቲ የገቡ ልጆች ያሏቸው ማለት ነው ስለዚህ እኛም እንደ ልጆቻችን የእኛም ልጆች የሚመገቡት ምግብ ነው ብለን እንደ ልጆቻችን አስበን በርበሬውን በስነ ስርዓት አስቀንጥሰን ቁመን አስፈጭተን ራሳችን ብዙ ሴቶች አለን፣ ሴቶች ነን። የተደራጀ ነው። እራሳችን ሰርተን ራሳችን ቀንጥሰን፣ ቅመም ራሳችን መጥነን፣ ቤታችን እንደምንሰራው አድርገን ሰርተን እናቀርባለን። ዩኒቨርስቲው ከጥቃቅን አነስተኛ ማህበራት ጋር መስራቱ ሰፊ የስራ እድል ለመፍጠር ኪራይ ሰብሳቢነትን ለመዋጋትና የዩኒቨርስቲውን ጫና ለመቀነስ እንዳስቻለ ተገልጿል። የአነስተኛና ጥቃቅን እንድንሄዳ ያስፈለገበት ዋናው ምክንያት በስራቸው በርካታ ዜጎችን አቅፎ የሚይዙ ናቸው። አንዱ ይሄ ትልቁ አላማችን ብለን የወሰድ ነው። ሁለተኛው ደግሞ ከዚህ በፊት በነበረንም እንትን በተለይ የተማሪዎች ጥሬ ምግብ አቅርቦት ላይ በከፍተኛ ሁኔታ ለኪራይ ሰብሳቢነት የተጋለጠ ነው። ባለሀብቶችም በተፈለገው ጥራትና ደረጃ ዩኒቨርስቲው የደንበኞችን እርካታ በሚያማክል መልኩ ማቅረብ አይችሉም። የስራ እድሉ በዚህ መልኩ ይመቻች እንጂ የማህበራቱ አባላት በቂ ክፍያ እንደማያገኙ ተገልጸዋል። ሶስት መቶ እንጀራ ይጋገርበታል። አንድ ግለሰብ ማለት ነው። አንድ ግለሰብ ሶስት መቶ እንጀራ ሲገባ በወር እኛ አሁን አንድ ሺህ ብር ምናምን ነው የምናገኘው። ስለዚህ አይመጣጠንም፣ ስራውና እሳቱና ብሩ አይመጣጠንም። በእርግጥ መረጃውን እስካሁን ድረስ ይህን መረጃ አልደረሰልኝም። በማህበራቶቹ መካከል በደሞዝ ወይም ደግሞ በሌሎች ጥቅማ ጥቅሞች ላይ የክፍያ ልዩነት ወይም ደግሞ የሚያገኙት እንትን ልዩነት ካለ እኛም በጥልቀት እናየዋለን። ዩኒቨርሲቲው ለሁሉም ዜጎች በሚያበረክቱት አስተዋጽኦ ልክ ተጠቃሚ መሆን አለባቸው ነው። ስለዚህ አንድ ጽዳትና መስተንግዶ የሚሰራ ወይም ደግሞ የእንጀራ መጋገር ማህበር ላይ የሚሰራ ሰው ከሌሎቹ ማህበር አመራሮች በሙሉ እኩል ተጠቃሚነት ማግኘት አለበት እና ይህንን ክሪቲካሊ ወይም ደግሞ በጥልቀት እናየዋለን። ዩኒቨርሲቲው ለማህበራቱ የስራ እድል ከመፍጠር በተጨማሪ የቁጠባ ባህላቸውን እንዲያሳድጉ የክትትል ስራ እንደሚሰራም ተገልጿል። ተመልካቾቻችን የሰዓቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። መልካም ቀን